የሚሊዮነሮች መንገድ ለመቀላቀል በ8795 በአራት ድጅት ቁጥር ብቻ በኢትዮ ቴሌኮም ሚሴጅ ማድረግ ነው። በላይ ትንሽ ከሌሎቹ በምን ይለያል የሚለውም በራሴ አመለካከት ለመግለጽ ያክል ነው። ብዙ ጊዜ አጋጥሞች ከሆነ ባለሀብቶች ወይም ሚሊዮነሮች ሚዲያ ላይ በቀረቡ ሰዓት የሚናገሩት ነገር አለ። ምንድነው? መጀመሪያቸውና መጨረሻቸውን ነው የሚናገሩት። አንዱ ወይ ጥበቃ ነበርኩ ይላል፣ ሌላኛው ደግሞ ጎዳና አሪ ተዳዳሪ ነበርኩ ይላል መጨረሻቸው ምንድነው ሚሊዮነር ሆንኩ ይላሉ የነዚህ የሰዎች የህይወት ታሪክ ለኛ አይጠቅመንም ከመስማት ውጪ ማለት ነው ምክንያቱም ሁላችንም መለወጥ እንፈልጋለን ሚሊዮነር መሆን እንፈልጋለን ነገር ግን መሀል ላይ በምን መልኩ ከሊስትሮ ተነስተን ሚሊዮነር መሆን እንደምንችል መንገዱን የጠፋብን በላይ ግን ከነዚህ ይለያል ማለት ነው ስለዚህ አክብሮልኛ አንድ ገጽ ነው